ሰላም ጤና ይስጥልኝ። ውድ ተከታታዮቼ፣ በዛሬው ቪዲዮ ይዤላችሁ የመጣሁት ከባለፈው ክፍል አንድ ቪዲዮ የቀጠለ ሲሆን በዚህ ቪዲዮ የስንፈተ ወሲብ ህክምናና የዚህ ችግር ተጠቂ ከሆኑ መቼ ሐኪም ማማከር እንዳለባችሁ ነግራችኋለሁ። ቪዲዮውን ከ18 ዓመት ያልሞላቸው ህፃናት ባይመለከቱት ይመረጣል። የወሲብ ችግር የተለመደና ሊታከም የሚችል የህክምና ሁኔታ ነው። ልትሸማቀቁ ወይም ህብረት ሊሰማችሁ አይገባም። እርዳታ መፈለግ ህይወትንና አጠቃላይ ደህንነትን ለማሻሻል የሚረዳ አዎንታዊ እርምጃ ነው። ስንፈተ ወሲብ በሴትም ሆነ በወንድ ላይ ይከሰታል። በክፍል አንድ ቪዲዮ እንደነገርኳችሁ የስንፈተ ወሲብ ምክንያቶች አካላዊ፣ ስነልቦናዊ ወይም ደግሞ ሁለቱም ሊሆኑ ይችላሉ። ስለዚህ ህክምናው ለሁሉም ሰዎች ተመሳሳይ አይደለም። እንደ ችግራቸው መንስኤ ወይም ምክንያት ይለያያል። የስንፈተ ወሲብ ህክምና ብዙ የህክምና አማራጮች አሉት። በአጠቃላይ በሶስት ጠቅላላ ክፍሎች ይከፈላል። እነሱም አንደኛ የመድኃኒትና የኦፕራሲዮን ህክምና ሲሆን፣ ሁለተኛ የሳይኮሎጂካልና የጸባይ ለውጦች ህክምና ነው። ሶስተኛ የአኗኗር ዘይቤን የማስተካከል ህክምና ናቸው። አንደኛ የመድሃኒትና የቀዶ ህክምና የምንለው እንግዲህ የዚህ ህክምና መድሃኒት፣ የሆርሞን፣ የመሳሪያ የቀዶ ህክምናን ያጠቃልላል። አንደኛው የስንፈተ ወሲብ አይነት ስንገባ ያለመቆም ችግር ነው። እንግዲህ ያለመቆም ችግር ብዙ ጊዜ ወንዶች ላይ ነው የሚከሰተው። ስለዚህ ሲልድናፊል ወይም ቪያግራ መጠቀም ይችላል። እንዲሁም ደግሞ ሌላ አማራጭ መድሃኒት ታዳላፊል ወይም ደግሞ ሲያሊስ የተባሉ መድሃኒቶችን በመውሰድ መታከም ይችላል። እነዚህ መድሃኒቶች ያለሐኪም ትዕዛዝ መውሰድ አደጋው የከፋ ስለሆነ ያለሐኪም ትዕዛዝ እንዳትወስዱ ሁለተኛው የስንፈተ ወሲብ አይነት ቶሎ የመጨረስ ወይም ቶሎ የመርጨት ችግር ካለ በቅባት የሚሰጡ መድሃኒቶች አሉ። እንዲሁም ደግሞ ለድባቴ የሚሰጡ አንቲ ዲፕሬሳንት መድሃኒቶችን እንደ ዳፓክስቲን አይነት መድሃኒቶችን መውሰድ። እንዲሁም ደግሞ ሶስተኛው የስንፈተ ወሲብ አይነት ፍላጎት የማጣ ችግር ላለባቸው ነው። በተለይ ይህ የሚከሰተው ሴቶች ላይ ነው። ስለዚህ ለዚህ ህክምና ፍሊቫንሴሪን የሚባል መድኃኒት ወይም ደግሞ ፕሪሜላኖታይድ የተባሉ መድሃኒቶችን በመውሰድ ይታከማል። ስለዚህ እነዚህ መድኃኒቶችም ያለ ሐኪም ትዕዛዝ አይወሰዱም። በሐኪም ትዕዛዝ ነው የሚወሰዱት። በተጨማሪም የቴስቶስትሮን እጥረት ላለባቸው ቴስቶስትሮን በመተካት መታከም ይችላል። ይሄ በተለይ ወንዶች ላይ የሚከሰት ነው። ሌላው ላረጁ ወይም ላረጡ ሴቶች የኤስትሮጅን እጥረት ስለሚከሰትባቸው ለነሱ የኤስትሮጅን በመተካት ማከም ይቻላል። እንግዲህ ያለመቆም ችግር ያለባቸው እና በመድኃኒት ታክመው አልድን ካሉ ብልት እንዲቆም የሚረዱ መሳሪያዎችን መጠቀም ነው። ሌላው የህክምና አማራጭ ለምሳሌ ቫኪዩም ኢሬክሽን ዲቫይስ የምንለው እና ፔናይል ኢምፕላንት ሰርጀሪ የሚባሉት እነዚህን መጠቀም ይቻላል። እንግዲህ ፔናይል ኢምፕላንት የምንለው ኢምፕላንት በፔኒስ ውስጥ በሰርጀሪ በማስገባት እንዲቆም በማድረግ ነው። ወይም ደግሞ መጠቀም የሚቻለው እንግዲህ አልፎ አልፎ የብልት አናቶሚካል ችግር ሊኖር ይችላል። ይሄ ካለ በኦፕራሲዮን ወይም በቀዶ ጥገና ማስተካከል ይቻላል። ሁለተኛው የህክምና አይነት የሳይኮሎጂካል እና የጸባይ ለውጦች ህክምና ነው እንግዲህ ከዚህ የመጀመሪያው የህክምና አይነት ሴክስ ቴራፒ የሚባል ነው ይህ ሴክስ ቴራፒ በጣም ብዙ ሶስት ኮምፖኔንቶች አሉት በጣም ሰፊ ናቸው እና ዲቴይል ለመግባት አልችልም ምክንያቱም የራሱ የሆነ ሰፊ ኮንሴፕት ስለሆነ ወደፊት በሌላ ቪዲዮ ይዤላችሁ እመጣለሁ እንግዲህ ሴክስ ቴራፒ በውስጡ የሚዛቸው ሰንሴት ፎከስ ኤክሰርሳይዝ የሚባል አለ። ኮሚኒኬሽን ስኪል ትሬኒንግ እና ኮግኒቲቭ ቢሄቪራል ቴራፒ የሚባሉ ሶስት አይነት ቴራፒዎች አሉ። እነዚህ ቴራፒዎች በሐኪም ነው የሚሰጡት። የራሳቸው የሆነ ስቴፕ አላቸው፣ ሰፊ ናቸው። ስለዚህ ሴክስ ቴራፒ አንዱ የሳይኮሎጂካል ወይም የፀባይ ለውጥ ህክምና ነው። ሁለተኛው የሳይኮሎጂካል ህክምና ካፕል ካውንስሊንግ ነው። እንግዲህ በትዳር ውስጥ ችግር ከተፈጠረ ለምሳሌ ደካማ ግንኙነት ወይም ንግግር ካለ፣ አለመታመን ካለ፣ ያልተፈቱ ግጭቶች ትርቅም ካለ በመመካከር መፍታት ነው። መፍታት ካልተቻለ ደግሞ የስነ ልቦና አማካሪ ጋር በመሄድ መፍትሄ መፈለግ ያስፈልጋል። ሶስተኛው የአእምሮ ጤና ችግር ካለ ነው። ለምሳሌ የመንፈስ ጭንቀት ወይም ድባቴ ካለ፣ ጭንቀት ካለ፣ ከአሰቃቂ አደጋ በኋላ የሚከሰት ጭንቀት ይሄ ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው ካለ ሜዲካሊ ማከም ያስፈልጋል። እነዚህ ከታከሙ የስንፈተ ወሲብ ችግሩን ይቀርፋል ማለት ነው። ሶስተኛው የህክምና አይነት የአኗኗር ዘይቤን የማስተካከል ህክምና ነው። አንደኛ ጤናማ አመጋገብና የአካል ብቃት ስፖርቶችን አዘውትሮ መስራት ያስፈልጋል። ሁለተኛ ውጥረትና ድካም ለምሳሌ በስራ ብዛት ሊሆን ይችላል። በገንዘብ ጥረት ወይም በቤተሰብ ችግር የተፈጠረ ውጥረት ካለ ሜዲቴሽን፣ ዮጋና የመሳሰሉትን መንፈስን የሚያጠነክሩ ስራዎችን በመስራት መስተካከል ይቻላል። ሶስተኛው አልኮል ጠጭ ከሆናችሁ አልኮል አለመጠጣት ወይም መቀነስ ያስፈልጋል። ሲጋራ ጫስ ከሆናችሁ ደግሞ አለማጨስ ነው ህክምናው። አራተኛው የንግግር ክህሎት ማዳበር ነው። እንግዲህ ከባለቤት ወይም ከባለቤትሽ ጋር ነገሮችን በግልጽ የማውራት ወይም የመግባባት ልምድ ማዳበር ያስፈልጋል። ስሜትና ፍላጎትን በግልጽ የመግለጽ ችሎታን ማዳበርና በመጨረሻም ስለራሳችሁ አካላዊና ወይ ሰብአዊ መልሶቻችሁ ትምህርት መውሰድና መገብገብ ያስፈልጋል ማለት ነው። በመጨረሻ የምነግራችሁ የዚህ ችግር ተጠቂ ከሆናችሁ ሐኪም መቼ እንደምታማክሩ ነግራችኋለሁ። በሶስት ጉዳይ ለማማከር ትችላላችሁ። አንደኛ የስንፈተ ወሲብ ችግር በተደጋጋሚ ካጋጠመት፣ ሁለተኛው ደግሞ የስንፈተ ወሲብ ችግሩ ጭንቀት ከፈጠረበትና በትዳሮ ላይ ችግር ካስከተለ ሐኪም ማማከር ያስፈልጋል። ምክንያቱም መታከም ስለሚችል። ሶስተኛው በሐኪም የታወቀ በሽታ ካለባችሁ እና የምትወስዱት መድኃኒት የስንፈተ ወሲብ ችግር የሚያስከትል ከሆነና ችግሩ እናንተ ላይ ከተከሰተ በእነዚህ ሶስት ነገሮች ሐኪም ማማከር ያስፈልጋል። እንግዲህ በመጨረሻም የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ጨርሻለሁ። ቸር ጊዜን ተመኘሁላችሁ። አመሰግናለሁ።